የአንድን ሀገር ደህንነትና ችግር መንግስት ለግለሰቦች ደሞዝ እያከፋፈለ አይፈታውም። የደሞዝ ጉዳይ ዋናውና አንገብጋቢው ጉዳይ ነው። ያስተማሩኝን ቤተሰቦችን ጫማ ሳያደርግ ያስተማሩኝ አባትን ጫማ መቀየር ፈልግለታለሁ። ስለዚህ የደሞዝ ጉዳይ በድካማችንና በወዛችን በላባችን ልክ ሊከፈለን ይገባል። ይወጣችን ዋጋ አለው። እርካታ፣ ቤት ኪራይ አይከብድም። ዳቦ አይሆንም። ብዙ ሰዎች ቤት ተቀምጠው ከመንግስት ደሞዝ የሚጠብቁ ከሆነ ከመንግስት የሆነ ኢንካም የሚጠብቁ ከሆነ መቼም አይለወጡም።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 ከጤና ጣቢያ ተወስደው ከሚረሸኑት የህክምና ባለሙያዎች የተረፉት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 ብለዋቸዋል። እኔ አሁን አስራ ሰባት ዓመት ሰርቻለሁ። አስራ ሰባት ዓመት ግን አስር ሺህ ምናም ገና አሁን ነው የሞላሁት። ሲኒየር ሐኪሞች ስራ አይሰሩም። ዘጠኝ ሺህ አነሰ ይላሉ እንጂ በስቶባቸዋል። አንድ ሰዓት አይሰሩም እንኳን ስምንት ሰዓት ማለት ነው። ሲኒየር ሐኪም ይታያል ጋውንን ጥሎ ወደ ግሉ ሄደው፣ አገር ከሌላት መድበ ያስተማረችውን ከሀያ ዓመት በላይ ህይወቱን ለትምህርት የመደበን ሐኪም ለአገር እንዲጠቅም አድርጎ ከመያዝ ይልቅ እንደውም እኮ ስራ አትሰራም እያሉ የሚያፌዙት የብልጽግናዎች አለቃ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 ስለዚህ ሀቱ ሴፍ ነ ግን፣ ያ መፍትሄ አይደለም። እኔ አገሬን ጥዬ መውጣት አልፈልግም። አገሬን ህዝቤ ማገልገል እፈልጋለሁ። እንኳን በኛ ደረጃ የተማረ ቀርቶ በጣም አገሪቷን ለቆ ለመውጣት እኔ በህፃናቱ መደራደር አልፈልግም።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 ለሁላችንም ኢኳል የሚሰራ እንጂ ሐኪሞች የተማራቸው የምትፈለጉ በኮምፒውተር የተማርን ሰዎች የማንፈለግ ከመሰላቸው ተሳስታቸዋል፣ እንደዛ አደለም።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 የሚያደርጋቸው ፖሊሲና አገራዊ አጀንዳ ሲጠየቁ የግል ጉዳያቸው አድርገውት ሲበሳጩ ተሰሙ። በህክምና ላይ የተሰማሩ በርካታ ባለሙያዎች ከዚህኛው የጠቅላይ ሚኒስትሩ ንግግር በኋላ በጤናው ዘርፍ የሚሻሻል ነገር እንደማይኖር ሲናገሩ ነበር። የተባለውም አልቀረም። ከስምንት ሚሊዮን በላይ ኢትዮጵያውያን በወባ ወረርሽኝ ታመው ሲተኙ መንግሥት፣ የዓለም ጤና ድርጅትም ሌላ ግብረሰናይ ተቋምም እንዳያ አድርጎ ማስቀመጡ በነ ኒውዮርክ ታይምስ ሳይቀር ተዘገበ። መድኃኒት እንዳይገዛ ተደረገ።